ሰላም ውድ ቤተሰቦች፣ እንኳን ወደ ቻናችን በሰላም መጣችሁ። ዛሬ ሽቶ እንዴት እንደሚቀመምና እንዴት እንደሚመርጥ እናያለን ማለት ነው። ለማንኛውም ክሪድ አቨንተስ የፈረንሳይና ቶምፎርድ የአሜሪካን አገር 100 ሚሊሊትር ኤዲፒ ሽቶ ብራንዶች በትንሹ 50 ሺህ ብር በላይ ገበያ ላይ ይሸጣሉ ማለት ነው። እና እናንተ ምን አሰባችሁ? ኮሜንት ሴክሽን ላይ አሳውቁኝ። በእርግጥ ሽቶ ለኢትዮጵያን ቅንጦት ነው እንደምትሉ ተስፋ አደርጋለሁ። በመሆኑም በዚህ ቪዲዮ ላይ ምንም አይነት የሽቶ መቀመም ሆነ መስራት ልም ሳይኖራችሁ በቤታችሁ ሆናችሁ የሚያምር ሽቶ እንዴት እንደምትቀመሙ ሆነ እንዴት እንደምትሰሩ በሳይንሳዊ በሆነ መንገድ አሳያችኋለሁ ማለት ነው። ወደ ቪዲዮ ከመግባታችሁ በፊት እንደዚህ አይነት ጠቃሚ ፕሮግራም ቻናሉን ሰብስክራይብ እና ሼር በማድረግ ጀምሩ። አሁኑ ተከተሉኝ። በመጀመሪያ ከስቴፕ ዋን ስንጀምር የደህንነት ጥንቃቄዎችን እናደርጋለን ማለት ነው። ክቡራኔ ቻናል የቤተሰቦች ማንኛውም የሽቶ ግብአቶችን ከመነካካታቸው በፊት በመጀመሪያ የደህንነት የአይን መከላከያ መነጽር እና የእጅ ጓንት በሚገባ እንለብሳለን ማለት ነው። ምክንያቱም ከአልኮልና ከዘይቶች ጋር እየሰራን ስለሆነ በደንብ አየር በሚገኝበት ቦታ በመሆን የአይናችን እና የቆዳችን ደን ጠብቀን መስራት ሁሌም የስራ ባህላችን ልናደርገው የሚገባ የስራዎች ሁሉ ቅድመ ዝግጅት ነው ማለት ነው። ስቴፕ ሁለት የምንቀመመውንና የምናመርተውን የሽቶ መጠን፣ የሽቶ አይነት እና የሽቶ ደረጃ እመስናለን ማለት ነው ክቡራን ቻናሌ ቤተሰቦች። ሽቶ ማምረት ከመጀመራችን በፊት በመጀመሪያ ደረጃ የምንቀመመውንና የምናመርተውን የሽቶ መጠን፣ የሽቶ ደረጃና የሽቶ አይነት ማለትም የአበባ ወይስ የቅመም የሎንዛ ወይስ የሰንደል ማዛ ሁለቱንም በማደባለቅ ይሁን ወይስ አንዱን ብቻ የሚለውን በደንብ እንወስናለን ማለት ነው። በነገራችን ላይ ውድ የዚህ ቻናል ቤተሰቦች ጠቅለል ባለ መልኩ አምስት አይነት የሽቶ አይነቶችና አምስት አይነት የሽቶ ደረጃዎች አሉ። ቪዲዮን ስለሚረዝም በሌላ ፕሮግራም መለስበታለሁ። አሁን ወደ ጀመርነው ፕሮግራም እንቀጥል። በመሆኑም በመሆኑ አሁን እኔ ማምረት የምፈልገው የሽቶ መጠን አንድ ሊትር የሆነ የሽቶ አይነቱ ደግሞ ሁለቱ የሽቶ አይነቶች ድብልቅ ማዛጠርን ያለው እንዲሆን ስለምፈልግ ማለትም የፍሎሬና እና የኦሪንታል የሆነ የሽቶ አይነት እንዲሆን እፈልጋለሁ ማለት ነው። የምቀመመውና የማመርተው ሽቶ ደረጃ ደግሞ ደረጃ 3 አዩዲ ኤዲቲ በአብሪቪዬሽን በእንግሊዝኛ ኤዲቲ የሚባል በጣም ቆንጆ ወፍራም ጠንካራ አንድ ሊትር ሽቶ ማምረት እፈልጋለሁ ማለት ነው። ክቡራን የቻናል ቤተሰቦች ከዚህ ቀጠለን ደግሞ አንድ ሊትር ሽቶ መስሪያ የሚያስፈልጉ ግብአቶችን፣ ሽቶ ለማምረት ምን ያህል ግብአት እንደሚያስፈልገን በአሮማ አዘገጃጀት ሳይንስ መሰረት መጥነን በማስላት የሽቶ መስሪያ ግብአቶችን እንዲሁም የሽቶ መስሪያ የሚሆኑ እቃዎችን እናዘጋጃለን ማለት ነው። ስቴፕ 3 ሽቶ ለመቀመምና ለመስራት የሚያስፈልጉ ግብአቶችና የመስሪያ እቃዎችን እናዘጋጃለን። በመሆኑም ቅድም እንዳልኩት 1 ሊትር ደረጃ 3 አዩዲ ኢዲት የተባለ የፍሎሪያና ኦሬንታይል ዘይት ሽቶ አይነት ማለትም የአበባና የቅመም ድብልቅ ዘይት ሽቶ አይነትን ባሮማ አዘጋጀት ሳይንስ መሰረት ግብአቶችን መጠን መጥነን እናዘጋጃለን። ከዚህም በተጨማሪ የሽቶ መስሪያ ማቴሪያሎችን በምታዩት መልኩ እናዘጋጃለን ማለት ነው። ስለሆነም አንድ ሊትር ደረጃ ሶስት የአበባ እና የቅመም ዘይት ድብልቅ ሽቶ ለማምረት የሚያስፈልጉ ነገሮች በዝርዝር ስንመለከት፣ አንደኛ የሽቶ አልኮል፣ ንጹህ ወድካ ወይም ጅን ያልተቀላቀለበት ሽታ የሌለው ኢታኖል ጥንካሬው ከ90 እስከ 96 ፐርሰንት የሆነ 700 ሚሊ ሊትር ያስፈልገናል። ሁለተኛ የተጣራ ውሃ ሚሊ ሊትር ያስፈልገናል። ሶስተኛ አስፈላጊ ዘይቶች ወይም ኢሴንሻል ኦይል የሚባሉት ማጥሮ ለሶስቱም የማዛ ማስተዋሻዎች አጠቃላይ 50 ሚሊ ሊትር ያስፈልገናል። በዚህም በዝርዝር ስናስቀምጣቸው አንደኛ ለከፍተኛ ማዛ ማስተዋሻ ወይም ቶፕ ዘይት 15 ሚሊ ሊትር ያስፈልጋል ማለት ነው። ማለትም እናንተ ማዛው እንደሚመቻችሁ የብርቱካን ልጣጭ፣ የሎሚ ልጣጭ፣ የቤርጋሞት፣ የፔርሜንት የሮዝመሪ የምትፈልጉትን አይነት አስፈላጊ ዘይቶችን ቀላቅላችሁ ወይንም ደግሞ አንዱን ብቻውን መርጣችሁ እናንተ ደስ የሚያሰኛችሁን ጠረን መርጣችሁ መጠቀም ትችላላችሁ። እኔ ግን ለከፍተኛ መዓዛ ማስታወሻ ወይም ቶፕ የሎሚና የብርቱካን ሽታ ስለሚመቸኝ በአጠቃላይ 15 ሚሊ ሊትር ማለትም 7.5 ሚሊ ሊትር የሎሚና 7.5 ሚሊ ሊትር የብርቱካን ዘይቶችን እጠቀማለሁ ማለት ነው። ሁለተኛ ለመካከለኛ መዓዛ ማስታወሻ ወይም ሚድል ዘይት Of of kommt, Desmond, 20 ሚሊ ሊትር እጠቀማለሁ ማለት ነው። ይህም እናንተ እንደሚመቻችው የሮዝ መሪ የላቬንደር፣ የጃስሚን፣ የጀራኒየም እና ያንጋንግ ያንግ ዘይቶችን መጠቀም ትችላላችሁ። እኔ ግን ለመካከለኛ ማዛ ማስታወሻው ወይም ሚድል ዘይት 20 ሚሊ ሊትር ማለትም 10 ሚሊ ሊትር የሮዝና 10 ሚሊ ሊትር የጃስሚን ዘይቶችን እጠቀማለሁ። እናንተ የምትፈልጉትን መጠቀም ትችላላችሁ። ሶስተኛ ለመሰረታዊ ማዛ ማስታወሻ ወይም ቤዝ ዘይት 15 ሚሊ ሊትር ያስፈልጋል ማለትም እነዚህ ዘይቶች ልክ እንደ ቀመሟችሁ ሁሉ የሰንደል እንጨት፣ የቫኒላ፣ የፓቾሊ እና የሙስክ የቨርቲቨር እና የዘይቶች ወይም ደስ የሚላችሁ መርጣችሁ አንዱን ወይም ደግሞ ሁለቱንም ሶስቱንም ደባልቃችሁ መጠቀም ትችላላችሁ ማለት ነው። ምን ይግል ለዚህ ስራ የሚሆን 7.5 ሚሊ ሊትር የሰንደል እንጨት ዘይት እና 7.5 ሚሊ ሊትር የቫኒላ ዘይቶች ምርጫዬ ስለሆኑ እነዚህን ተጠቅሜ ይሄን ስራ ይቻላሉ ማለት ነው። አራተኛ መጠገኛ ወይም ፊክሲቲቭ የሚባለው ማለት ነው። አይሶፕሮን ሚሊስቴት ሚሊ ሊትር እንዲሁም ዩሲፒ ግሬድ የሆነ ንጹሕ የአትክልት ግሪሲሊን 50 ሚሊ ሊትር ያስፈልገናል ማለት ነው። እዚህ ላይ ለሽቶ መጠገኛ ግሪስ ብቻ መጠቀም ይችላላችሁ። እኔ ግን ጥሩ ዘላቂ ሽቶ እንዲሆን ስለምፈልግ ከሁለቱም አይነቶች ማለትም ከግሪስ እና ከመጠገኛ ኬሚካል አይሶፕሮን ሚሊስቴት የተባሉትን ሁለቱንም በአንድ ላይ እጠቀማለሁ ማለት ነው። አምስተኛ ቀለም ወይም ኮሎራንት የሚባለው ማለት ነው። ለሽቶ ውበት ለምግብ የሚያገለግል ግን ቀለሞችን ትንሽ ጠብታ ማድረግ በቂ ነው ማለት ነው። አለመጠቀም ደግሞ ደሞ ትችላላችሁ። እኔ ግን እራሱን የሽቶ ግባት ቀለም ስለምፈልግ ሌላ ቀለም አልጠቀምም ማለት ነው። ስድስተኛ አንድ ሊትር የሚይዝ ክዳን ያለው ጥቁር ጠርሙስ ወይም በርካታ ጥቁር ጠርሙሶች ያስፈልጉናል። ሰባተኛ አንድ ፍሬ የሽቶ መስሪያ ግባቶችን በትክክል መቀላቀያ ትልቅ የብርጭቆ ቢከር ያስፈልገናል። እንዲሁም ደግሞ ያመረተነው ሽቶ አሽጎ ለመሸጥና ለመጠቀም የሚያስፈልጉ የተወሰኑ ፍሬዎች ከትናንሽ ብልቂያቶች እስከ 50 ሚሊ ሊትር ከዛም በላይ የሚይዙ ንጹህ የሽቱ ጠርሙሶች ያስፈልጉናል። እንዲሁም ደግሞ ሌሎችን ስፕሬይ ወይም ደግሞ የምረጩ ጠርሙሶችም ሊያስፈልጉን ይችላሉ ማለት ነው። እናንተ እንደፈለጋችሁ አንዱን መጠቀም ትችላላችሁ። እኔ ግን ሽቶ ለመገልበጥ ቀላል ስለሆነ የሚከፈቱ መለስተኛ ንጹህ የሽቶ ጠርሙሶችን እጠቀማለሁ ማለት ነው። ስምንተኛ አንድ ፍሬ መጠነኛ ያለው መለኪያ ቢኬር ወይም ሜጀሪንግ ካፕ ለመጠነኛ መጠን ለሽቶ ግብአቶች መለኪያነት የሚያገለግል ያስፈልገናል። እንዲሁም ደግሞ አንድ ፍሬ ስሪንግ ጠብታ ማድረጊያ ወይም ስሪንግ ድሮፐር በጣም ለትንሽ መጠን ያላቸው የሽቶ ግብአቶችን በትክክልና በጥንቃቄ ለመኪያነት የሚያገለግል ያስፈልገናል ማለት ነው። ዘጠነኛ አንድ ፍሬ የብርጭቆ ዘንግ ወይም ደግሞ ግላስ ሲሪንግ ሮድ ያስፈልገናል። እንዲሁም ደግሞ የማይዘግ ብረት ማንኪያ የሽቶ ግብአቶችን ሞሞጥ ውህድ ሙድ ማስያና መቀላቀያ ያስፈልገናል ማለት ነው። እናንተ የሚመቻችሁ መጠቀም ትችላላችሁ። አስረኛ አንድ ፍሬ መግጃ ወይንም ቄስር በእንግሊዘኛ ደግሞ ፈነል የምንለው ማለት ነው ያስፈልገናል። እንዲሁም ደግሞ አንድ ፍሬ የሻይ ማጥለያ ያስፈልገናል ማለት ነው። አስራ አንደኛ እና የመጨረሻው ወሳኙ የደህንነት ልብሶችን አንድ ፍሬ የአይን መከለያ መነጸር እንዲሁም ደግሞ አንድ ጥንድ የእጅ ጓንት ያስፈልገናል ማለት ነው። ቤተሰቦች ይህን ካል ደግሞ አሁን ቀጥታ ወደ ሽቶ ማምረቱ